ይሄ የአመለካከት ነጻነት ወከዛልክ፣ የዲያና የሃይማኖት ነጻነት፣ የሙዕተቀዳት ነጻነት ኢላ አኺሪ እያሉ አንዱን አንዱ አንዱን ራይ ማክበር አለበት መኻለፍ የለበትም የሚለው ይሄ ይሄ ነገር ማለት ነው። በጠቅላላላ ኩሊ ሐሊን ቁርአን ሐዲስን የሚነቅፍ ነገር እንደሆነ እየተመለከተን ነበር። እና ምናሉ ሼክ ቀጥለው ከቁርአናዊ የሆኑ መረጃዎችን ከእስልምና ውጭ ያለው ሃይማኖት

ምና አሉ መልክተኛው ዓለይሂ ሰላቱ ወሰላም፣ ኡሚርቱ ታዘዝኩኝ ታዝዣለሁ አሉ። ኡሚርቱ ታዝዣለሁኝ አንቃቴላ ናስ አንቃቴለ ልጋደል ታዝዣለሁኝ። አናሰ የሰው ልጆች ማ ነው ሰዎችን ልጋደላቸው ታዝዣለሁ አሉ። ቢመዕና የታወቁ የሆኑ ከህዳያኖችን ልዋጋቸው ካፊሮችን ልዋጋ ታዝዣለሁ አሉ። ታ ድረስ ማለት ነው የሻዱ እስከሚመሰክሩ ድረስ እና ሸሃዳ እስከሚሰጡ ድረስ

እምቢ እስካሉ ድረስ ልጋደላቸው ማለት ነው። ታዣለሁ ያለው አላህ አዘዘኝ ያለው ነው። አላህ ነው ያዘዛቸው። ወይቂሙ እስከሚያቆሙ ድረስ አሶላተ ሶላተን እስከሚያቆሙ ድረስ ቀጥ አድርገው እስከሚሰግዱ ድረስ ልጋደላቸው ታዣለሁ አሉ። ወይቱ እስከሚሰጡ ድረስ አዘካተ ዘካን እስከሚሰጡ ድረስ ዘካ እስከሚያወጡ አላህ በገንዘባቸው ላይ ግድታ ያደረገባቸውን ዘካ እስከሚያወጡ ድረስ ቃል ማለት ነው አላህ አዘዘኛል ልጋደላቸው አሉ።

ከፈጸሙ ዓሶሙ ጠበቁ አሉ ሚኒ ከኔ እኮ ማለት ነው። ጠበቁ ቢመዓነ ከኔ ይጠብቃሉ። ድማ አሁም ደሞቻቸውን ይጠብቃሉ። ደማቸውን ይጠብቃሉ። ወአምዋለሁም እንደዚህ ሆነው ማለት ነው። ገንዘባቸውንም ይጠብቃሉ። ደማቸው ይጠበቃል። ያኒ ደማቸው አይፈስም፣ አይገደሉም ማለት ነው ሙስሊሞች ስለሆኑ ማለት ነው። ወአምዋለሁም ገንዘባቸውንም ደሞ ማለት ነው ጠብቀዋል። ኢላ ቢሐቂሃ በእስልምና ሐቅ እንጂ ማለት ነው። ኢላ ቢሐቃም ቢሐቂሃ ማለት በእስልምና ሐቅ እንጂ ነው። እስልምና ግድታ የሚያደርገዋለ መሰለን የገደለ ይገደላል። አግብቶ ዝሙት የሰራ ተቀጥቅጦ ይገደላል። ኢላ አኺሪሂ እና ይሄ ቢሐቂ ኢስላም ይባላል። የተገድለው እስላማዊ በሆነ የእስልምና ሀቅ ነው እያጠፋው እንጂ ና ዝም ብሎ የሰው ነፍስ ባነ አይጠፋም። ስለዚህ ከገደለ ይገደላል። ይሄ እስልምና ሀቅ ነው ላቢ ቅ ማት ላቢ ቅ ልስላም

ስለዚህ የሃይማኖት ነጻነት ነፃነት የሚባል ነገር ምናምን፣ ይሄ ፖለቲካ አያገባንም እኛ

ማ ነገር ማለት ነው ይሰማ የሚጠራው ነገር ቢትሕሪሪ አልመርዓቲ ቢትሕሪሪ፣ ነፃ ማውጣት አልመርዓት፣ ሴትን ነፃ ማውጣት ይላሉ። ይሄን የሚውታለ የፖለቲካ ሰዎች ይላሉ፣ የሌሎችም አይማዎች ይሉ፣ እናም ሌሎች ሰዎች ይላሉ ማለት ይሄን ትሕሪሩ አልመርዓ ይላሉ። ይሄ ስልምና እንደውም ማን አንዳንዴ እኖችም ችግር አለባቸው እዚህ ላይ ለምን ሴት ከቤት ቁጭ ብላ ትውጣና ያኔ ዋናው እንትኖች ላይ መሳተፍ አለባት ስብሰባዎች ላይ ኢላአኸር ይህ ይላሉ እና እስልምና ሴትን በድሏል ብለው የሚያወሩ ቀጣፊዎች ሆኑ አካላቶች ስላሉ ይህ አባባል ስህተት ነው። እዚው ዲሞክራሲ ከሚለው ህግ ከተወገዘው ይገባል። ወንደረጁ ታህተ ዲሞክራጥየቲ ዲሞክራ ዲሞክራጥያ ተብሎ ነው። ዲሞክራሲ ከሚባለው ህግ ይገባል። ማ ዩሰማ የሚጠራው ነገር በተህሪሪል መርአቲ ሴትን እኮ ነፃ ማውጣት። በቃ ሴትን ነፃ ማውጣት ይሄን፣ ሴትን ነፃ ማውጣት የሚሉት ምንድን ነው? ከቤቷ ወጥታ ወንድ አጅነቢይ የሆነ ወንዶች ጋራ ያኔ ማነው እንደዚህ ሰው በብዛት ከሚሳተፍበት ቦታ ላይ ፉንዱቆች ላይ ወከታዲካ እንደዚህ ማለት ነው። ያኔ ሆቴሎች ላይ መስሪያ ቤቶች ላይ እኩል እንድትሳተፍ ትምህርት ቤቶች ላይ እኩል ማነው እንድታስተምር ምናምን፣ ኢላ አኺሪ ወይም ደግሞ በደዐዋም ላይ ደግሞ ማለት ነው። ደዐዋም እላለሁ ብላ ወንዱ እዚህ ቁጭ ብሎ ሴቷም እዚህ ባነው ደዐዋ ብላ ቁጭ ትላለች። እንግዲህ ደዐዋ ሌሉ እኮ ነው። ሴቶቹ ደዐዋ ሌሉ ማለት ነው። ደዐዋ ለትል በቴሌቪዥን መስኮት ብቅ ትላለች ብቅ ብላ እንድህ ለአኺር ይሄ ረመዳን በተለይ ደረስ ሲል ብቅ ይላሉ ማለት ነው። እንደዚህ ዳዋ እንላለን፣ የሴት ዳኢ ማለት ነው። በስነ ስርዓት እሷ የሴት ልጅ ማነው ቴሌቪዥን ላይ ቁጭ ብላ አስተላለፊ ማነው ብሎ ይፈቀደላት? ከቤቷ ቁጭ ብላ ተርቢያ ታደርግም ልጆቿን፣ ቤት ያሉትን ተርቢያ ማደግ እያለበት ቤቷ ላይ የማታደርገውን ውጭ ላይ ተቀባብታ ምን ብላ ምናምን በሚንበር ቲቪ በምን ቲቪ ብቅ ትላለች ማለት ነው። ይሄ ማለት ነው ያኔ ሱና የሚደግፈው አይደለም። ዘመን ሴቶች ወቀር ነፊ ቡዩቲ ኩና ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ ብለ ነው የተናገሩ። ከቤታችሁ ተቀመጡ ነው፣ በቃ አስሩ መሰረቱ ነው። ወቀር ነፊ ቡዩቲ ኩና ከቤቶቻችሁ ተቀመጡ፣ ወቡዩቱሁነ ኸይሩ ለሁነ፣ በራስ መራስ ለሴቶች ቤታቸው እኮ በላጭ ነው ለነሱ። ለምን ይሄ የሚደብቃቸው ሴት መደበቅ ነው ያለበት። በቃ አለቀ፣ እንጂ ይሄ በቃ ሰው እንዳያት ብቅ ብቅ እንኳን በቴሌቪዥን መስኮት ብቅ ማለት ማለት ነው። ይሄ በሬዲዮ ጣቢያ ምናምን ላላ የለም እንደዚህ አይነት ነገር ማለት ነው። ኸይረን እና እዚህ ላይ ማን ያን ምን እያሉ ነው? ይሄ ተሕሪሩል መርአ ሴት ከቤት ተቀመጭ ስለተባለች ተበድላለች ማለት አይደለም። ኸይረን ለእሷ ክብርና ማኖ ክብሯን ለመጠበቅ ስለሆነ ስመ ወቢሑርየት ራእይ ወቢሑርየት ማን ነፃነት ደግሞ አራእይ ይሄ የማለት አመለካከት የሀሳብ ነፃነት፣ በቃ የፈለገው መናገር ይችላል የሰው ልጅ የፈለገው ማውራት ይችላል ብሎ የሚሉት ነገር አለና ይሄ ስህተት ነው፣ እንደዚህ አይባልም ብለው እየተናገሩ ነው ማለት ነው። ይሄ ዲሞክራሲያዊ ው ከተበላሽ ከሆነው ህግ እዛው ይቀላቀላል ይገባል ብለው ተናገሩ ማለት ነው። ይረን ከ ልክ እንደዚዋሉ ከ ልክ እንደዚው አ መለስ ብለን አሁነም እዛው ከተከለከለ ከሆነው ማ ዲሞክራሲያዊ ህግና መርህ ይመደባል አልኢንትካባት ፖለቲካዊ የሆነ ምርጫ ማለት ነው። ኢንቲኻባት ማለት ፖለቲካው የሆነ ምርጫ ማ ነው ይሄ በቃ አሁን ላይ ምርጫ ምርጫ መምረጥ ማለት ነው። ፖለቲካዊ የሆነ ምርጫ አለትያች ያቺ ፖለቲካዊ የሆነችው ምርጫ ተፈሸት የተንሰራፋች የሆነች የተዘረጋጋች የሆነች በይነ አልሙስሊሚን በሙስሊሞች መካከል ማለት ነው። በይነ መካከል አልሙስሊሚን በሙስሊሞች መካከል የተንሰራፋች እና የተዘረጋጋች በሆነች ማለት ነው በሆነች ማለት ነው። ያኔ ምንድን ነው ይሄ ራሱ እዛው ይገባል። ከተከለከለ ይገባል ማለት ነው። ኢንቲኻባት ፖለቲካዊ ምርጫ ማለት ነው። እዚህ ቦታ ላይ ሙስሊሞች መሳተፍ የሚባል ነገ ሙስሊሞች መሳተፍና መግባት የለባቸውም የፖለቲካ ምርጫ ላይ ማለት ነው። ምክንያቱም እዛ ቦታ ላይ ብዙ ይነ መፍሰሪያ ስለሚመጣ ማለት ነው። ወፊሃ ይሄ ሸሪያው ያልደገፈው ፖለቲካው የሆነው ምርጫ እኮ መሸወድ ማጭበርበርም ስላለው፣ ወፊሃ በእሷ ውስጥ የሚነለፍ መፋሲድ ይሄ ፖለቲካዊ ምርጫ የሚባለው ነገር ላይ ሚነል መፋሲድ ብዙ የሆኑ መፋሲዶች አሉ። ብዙ የሆኑ ማለት ነው መጥፎና ጉዳቻን የሚያመጡ ብዙ ነገራቶች አሉ። ማ ላ ያዕለሙሁ ኢላላህ ማ ነገር አለ ላ ያዕለሙሁ የማያውቀው ነገር አለ ኢላላህ አላህ እንጂ እኛ የማናውቀው በጣም ከባድ መከራ ማለት ነው ከባድ በሙስሊሞች ላይ አደጋ የሚያመጣ ነገር ስላለ፣ ስለዚህ ይሄ ፖለቲካዊ ምርጫ አንዱን አንዱ ይመጣል ይሄ ማለት ነው ሙስሊሞች እዚህ ቦታ ላይ ደኽል ማድረግ የለባቸውም፣ አሉ መሰናሁን ለምሳሌ ከሚያመጣው ከሆነ የፖለቲካዊ ምርጫ ተብሎ ከሚነሳው ከሆነ መሳተፍ እዛ ቦታ ላይ መሳተፍ ወደ ፖለቲካው አለም ገባ ብሎ መሳተፍ የሚያመጣው ነገር ምንድን ነው? ሚንሰፍኪ አድመ ሚንሰፍኪ ማፍሰስ አለ አድመ ደም ይፈሰሳል ማለት ነው። ምክንያቱም ያለው መንግስት ትሻራ ለምናም ይባል ያኔ ማለ ምን ያነሳል ጠብ ይመጣል አደለ፣ ስለዚህ ሚንሰፍኪ አድመ ደሞች ይፈሳሉ ማለት ነው። ደም እንዲፈስ ይሆናል ማለት ነው። በምን ይሄው ማለት ነው። ያኔ ማነው በፖለቲካዊ ምርጫ ማለት ነው። ወሸሃደቲ ዙር እርስ በርስ የሚያባላው ይሄ ስለሆነ ማለት ነው። ወሸሃደቲ እንደዚሁ ደግሞ ምስክር ይመጣል አዙሪ የውሸት ምስክር ዝም ብሎ ማለት ነው። ማነው ለስልጣን የማይሆነውን ይሆናል ብሎ ይመሰክራል። በቃ የሆነ በጉቦም ሆነ በምንም ለስልጣን ተገቢ ያላለውን ስልጣን ላይ ያኖሩታል ማለት ነው። ይህ በውሸት እና በመጥፎ በውሸት መመስከር ማለት ነው። ወተስዌቱ አኒሳ

መልክተኛው ዓለ ሰላት ሰላም እንደተናገሩ ምንድን ነው አሉት፣ ሰዎች እኮ ፈላህ አይወጡም፣ ሴትን መሪ ያደረጉ ማለት ነው። የእነሱን ጉዳይ ሴትን የበላይ አድርገው ማለት ነው። መሪ ያደረጉ ሰዎች ፈላህ አይወጡም ብለው መልክተኛው ሰላም እንደተናገሩ ማለት ነው። ስለዚህ ስልጣን ቦታ ላይ ላመሃል ለለሁም። እነሱ ቤታቸው ነው መቀመጥ ያለባቸው፣ አለቀ። የእሷ ስልጣን ያላት ቤት ላይ ነው። ኢደን እዚህ ላይ እና ወተስ ቤቱን ኒሳ ቢሪጃል ሴቶችን በወንዶች ማነው እኩል እናደርጋለን። በስልጣኑም በማንኛውም ጉዳይ በኢኮኖሚም ጉዳይ ግንባር ገብተው ላይ አኸሪ ይሄ አጅነቢ የሆኑ ወንዶች ጋራ መስሪያ ቤቶች ላይ ፓርላማዎች ላይ በቃ ሀሳብ ላይ ራአር ብዙ የማይሉት ነገር አለ። ይሄ የሚባል ነገር የለም። ይሄ እስልምና አይወክልም ማለት ነው፣ እስልምናን አይወክልም። ይሄ ሴት ልጅ ወቀርነ ፊ ቡዩቲኩነ ይሄ አስል መሰረት ነው። ወንዶችን ማለት ነው። አንቀጽ በደንብ አድርጋችሁ ያዟት። ወቀርነ ፊቡዩቲኩን ቤቶቻችሁ ላይ ተቀመጡ ነው የተባለው ማለት ነው። እና ወልፋሲቂን ወንጀለኛና አመፀኛ የሆኑ ኸምር የሚጠጡ ዝሙት የሚሰሩ የሆኑ አካላቶችን ቤት ጧኢን በአላህን በሚታዘዙና በጥሩ ሰዎች ማመሳሰል አለ ወንጀለኛ የሆነን አካል

ስለዚህ ወገይሩ ዛሊከ ከዚህም ውጭ ሚናል ሙንከራት ከወንጀሎች ከመጥፎ ነገሮች አልዓዲዳ በጣም ብዙ የሆኑ ቁጥር የማይገድባችሁ የሆኑ በጣም ብዙ የሆኑ ሙንከሮችን ስለሚያመጣ እዚህ ቦታ ላይ መግባት አያስፈልግም ብለው ተናገሩ ማለት ነው። ኸይረን፣ ስለዚህ የመጀመሪያው ይሄ እንግዲህ ዲሞቅራጥያ የሚለው አራተኛው ሙንከር በማህበረሰቡ ላይ ከተንሰራፈ አንዱ ይሄ ነው ነው። ኻሚሰን አምስተኛው

መወዳጀት ወዳጅ አድርጎ መያዝ ማንን? አልካፊሪን ከሃዲያኖችን በአላህ የካዱ ካፊሮችን ማለት ነው። ተጋባን አይደለ? ነሷራዎችን የሁዳዎችን ብቻ ከአላህ ወጭ ያለን አካል የሚያመለክ የሆነን አካል ከሃዲን መውደድ ወዳጅ አድርጎ ፍጹም የልብ ወዳጅ አድርጎ መያዝ። ወሙናሰረቱሁም እነሱን ደግሞ ማገዝ፣ እነሱን መርዳት፣ መተባበር ወሙናሰራ እነሱን መርዳት ወተይድሁም እነሱንም ማገዝ ካፊሮችን ማገዝ መርዳት። ይሄ ሙስሊሙ ማህበረሰብ ላይ ያኔ ወርቆ ተንሰራፍቶ የሚገኝ ነገር ነው። ሙስሊሞች ነ ከሃዲ የሆኑ የሚገርመው ነገር ይሄ ኢኳኖች ናቸው በብዛት እንደይ ስራ የሚሰሩት ምን ይላሉ እነሱ? ያኔ ተጀምሯል እኮ አሁንም። አልሰማችኋቸውም ሚዲያ ላይ ማለት ነው መቼም አልፋችሁም። ል ሚዲያ ላይና ምን እያሉ ነው? እኔም ክርስቲያን ወገኖቻችን ወንድሞቻችን እየተባለ ተመልከቱ። ወንድሞቻችን እንተጋግዛለን፣ ያግዙናል እየተባለ እኮ ነው። ተመልከቱ ማለት ነው ወንድም ናቸው ወንድ እነሷራ ክርስቲያን ይሁዳ አይደለም እኮ አይደለ

የሚወዱ እንዳይመስሉ በጣም ነው የሚጠሉት። ወደ እነሱ ሃይማኖት እንድንመለስ በጣም ትልቅ ጥረት ያደርጋሉ ማለት ነው። ኢዘን ካፊሮችን እንደዚህ መሆን የለበትም ማለት ነው። የሚያሳዝነው ነገር ሙስሊሞች ቤተክርስቲያን ሄደው እናጸዳለን። ወከዛሊከ አንድነት ነው መዋደር ነው አዳዕዋ ኢላ ዋሕደት አድያን ሃይማኖቶችን አንድ ወደ ማድረግ መጣራት ወደ መቀራረብ እንደዚህ የኢኽዋኖች ትልቅ ዓላማ ነው። ጥንቃቄ ያስፈልጋል። እንዲህ የሚባል ነገር የለም ማለት ነው።

ወሙና ሠረቱም እነሱን ማገዝ ወተ እይድሁም እነሱን አንድ ነው። ተእይድ ማለት መርዳት ማለት ነው። ልዩነት የለውም። ምናሰራናት ተእይድ አንድ ነው። ወተ አውኑ መተጋገዝ አሁንም አታ እኔ ወሙና ሠራህ ወተ እይድ ወተ አውን ሦስቶቹ ቃሎች ማእናቸው አንድ ነው። ማገዝ እነሱን መርዳት፣ መዓሁም ከእነሱ ጋር መተጋገዝ። በምን ቢልሊሳን፣ በምላስ ከእነሱ ጋር መተጋገዝ በምላስ ማለት ነው። በልብማ ከሆነ ያው ዋጋ የለም። ያው ሰው የከፍሯል እነሱ ጋር በልቡ የሚሰማ ከሆነ ችግሩ በምላሱ እነሱ ጋር መተያገዝ በቃ በሐሳብ ሊሆን ይችላል። በምናምን እነሱ ጋር አንድ ሆኖ ተጠላልፎ መሰራት ማለት ነው። አው ወይም ደግሞ ቢልማል በገንዘብ ማለት ነው መተያገዝ። ለነሱም ገንዘብ እንሰጣቸዋለን ሲቸገራቸው፣ እኛም እንደዚህ ምናምን ሌላ አኺር፣ ይሄ የለም ማለት ነው። እንደዚህ ዐይነት ነገር የለም። አው ቢገይር ዳሊክ አው ወይ ደግሞ ቢገይር ዳሊክ፣ ከዚህም ውጭ ባሉ በተለያዩ ነገራቶች ካፍሮችን ማገዝ መርዳት አይቻልም ማለት ነው። ተግባባን አይደለ? ክልክል ነው። የሚያሳዝነው ነገር እዚህ ሙስሊሞች

መካን ለመቆጣጠሩ ሲያስቡ በቃ ሊዘምቱባቸው ማ የመካን ሰዎች ከመዲና ተነስተው ሊሄዱ ሲያስቡ ምን አደረገ እሱ ቁረሽ ላይ ማ እዛ ቁረሾች ላይ ማርቶ ያኒ ማነው ጥሩ የሆነ እንትን ስላለው ማለት ነው። በጥሩ ሁኔታ እንዲመለከቱት እንዲያዩት ብሎ ያው ንፍቅና ወይም እንትን ኑሮበት ሳይሆን ብቻ ግን በድንገት ሄደው በቃ ዘመዶቹ ምናምን ስለሚኖሩ እዛ በድንገት እንትን እንዳይሉ ማ ነው ውደታ እንትን አለውና በድንገት እንዳይደረስባቸው ምን አደረገ? ወረቀት ጻፈና መልካ ስልም ሊዘምት ማ ነው ሊከባችሁ በድንገት ሊመጣ ነውና ተጠንቀቅ በሉ ብሎ ጻፈ ማለት ነው። እንግዲህ ሰት ነው ሶሃቦችም ይሰሳታሉና ማ ነው ጻፈ እና ከዛ በኋላ ለሆነች ሴት የሚገርመው ነገር ማ ነው ለሆነች ሴት አስይዞ ሄደች። ከዛ መልክተኛው ዓለይሂ ሰላቱ ወሰላም ያኔ ማነው ይሄ ነገር አለ ጅብሪ መቱ ነገራቸው። እንዲህ እንዲህ የሆነች ሴት ይዛ እየሄደች ስለሆነ ወረቀት ደብዳቤ በፍጥነት ሰው ላክና ያንን ደብዳቤ ምን በለው ንቀጣት ሳታደርስ ብሎ ነገራቸው። ከዛ ምርሃ ስለም እና ዓልይንና ሌሎችን ማነው ፈረሰኛ ጋላቢዎችን ላኩማ ነው እየጋለቡ እየጋለቡ ሄደው ማለት ነው መንገድ ላይ አገኟት። ሲሄዱ አገዷትና ያሽውን ነገር አንጪ፣ የሆነ መልእክት ይዘሻል አንጫሏት። ምንም ነገር አልያዝኩም፣ አለች። ምንም ነገር አልያዝኩም፣ የለም። ቢፈትሿት ቢያገላብጧት፣ የለም፣ ጭራሽ አላገኙም። ያኔ ማነው ያኔ ታመጭ እንዲሆን አንጪ፣ ያኔ ማነው ሊመለሱ አስበው ነበረ። ከዛ ምን ትዛራቸው መልእክተኛው እኮ ነው ይላኩን፣ እንዴት ሳይኖር እንዴት ብሎ ይልኩናል? ስለዚህ እች ሰው ውሸቷ ነው፣ ታመጣለች። አንቺ ካላመጣሽ ራቆትሽን ሽን አድርገን ነው የምንፈትን የምንፈትሽሽ ያሏት ጊዜ መጨረሻ ላይ ከራሷ እዚህ ቦታ ላይ ከራሷ ከራሷ ውስጥ ከጉንጉኑ ማለት ነው። እራሳቸው ሴቶች ይሰራሉ አይደለ? እዛ ውስጥ ማን ነው የተሰራችው? እዛ ምዝዛር ጋር ሰጠያቸው። ወረቀቷ ሲያዋት የሱ ጽሁፍ ናት፣ እንዲህ እንዲህ እንዲህ ብሎ መልክቱ። ከዛ በኋላ ይዘው መጡ። መሰለም ታዲያ ለምንድ ነው እንደዚህ ይሰራው ብለው ሲሉት፣ አይኔው የሰራሁት እነ ፍቅና ኖሮብኝ ወይም ንትን ብዬ ሳይሆን እዛ ያሉት በቃ ዘመዶች አይደሉ፣ እንትን እንዳይሉ ብዬ ነው ብሎ ብቻ። በራሱ ኢኽቲያር ነው እንደዚህ ያደረገው።

ምክንያቱም ይሁዳዎች እኮ ነሳሮች እናመልከዋለን የሚሉትን የኢሳን እኮ ነው ገለናል ብለው የሚሉት ጠላት ናቸው። ላኪን እስልምና ለማጠቃስል ይዋደዳሉ አንድ ይሆናሉ እና እና አላህ ምን አለ? ባዕዱሁም ከፊላቸው እኮ አውልያኡ ወዳጅ ነው። ባዕድን የከፊል ወዳጅ ነው፣ የከፊሉ ረዳት ነው። ስለዚህ እናንተ እንዳወዷቸው አማኞች እነሱ መውደድ የለባችሁም ብሎ ተናገረ አላህ። ወመን የተወለሁም እነሱን ወዳጅ አድርጎ የያዘ ማንን የይሁዳና ነሷራዎችን ወዳጅ አድርጎ ያገዘ የረዳ በሐሳብም ሊሆን ይችላል በምንም ያገዘ ይሆን አካል ሚንኩም ከናንተ ከሙስሊሞች ፈኢነሁ ይህ አካል ሚንሁም ከነዛ ነው አለ ፈኢነሁ ይህ አካል ሚንሁም ከማን ከነሱ ይመደባል ከይሁዳና ከነሷራ ይመደባል ምክንያቱም በሐሳብ መርዳት ማገዙ ይሄ ይሄ እያደር ያው ወዷቸዋል ማለት ነው በልቡ ከወደደ ደግሞ እዛው ይጨመራል ያው ነሷራ ይከፍራል ማለት ነው

ላ ተጅዱ ቀውመን ዩዕሚኑ በልላሂ ወለውም የእላኸር ይላል። አሁን ይሁዳና ነሷሮችን መውደድ እንደማይቻል ካፊሮችን መጠላት እንዳለብን ሲናገር ላተጅዱ አታገኝም ቀውመን ሰዎችን አታገኛቸውም ዩዕሚኑ በልላሂ በአላህ የሚያምኑ ሰዎችን አታገኝም። ወለውም የእላኸር በመጨረሻውም ቀን የሚያምኑ ሰዎችን አታገኝም ይላቸዋል። ለማን ለመልክተኛው ዓለይሂ ሰላቱ ወሰላም አላህ ማለት ነው። አሳልፈናል አይተናል ማለት ነው።

በቁዋ ማለት ነው። ሚንሁ ከእሱ በሆነ ቅዋ አግዟቸዋል፣ እረርቷቸዋል። ወይ ዱ ኼልሁም ያስገባቸዋል፣ ደግሞ ጀነት ውስጥ እኮ ያስገባቸዋል። አትክልት ውስጥ ማን ነው ተጅሪ የምትፈስባት በሆነችው ጀነት ሚንታት ያህ በሰሮቿ አልአንሃሩ ወንዞች ማለት ነው ፈሳሶች የሚፈሱባት አራት ወንዞች አሉ። ከእዛም በላይ ማነው ብዙ ወንዞች እንዳሉ ቁራ ለጸድቆ የማሩ የውሃው የብዙ ዐይነት ማለት ነው ወንዝ አለ እና ተጅሪ የምትፈስባት የሆነ ሚንታት ያህ ከሰሮቿ አልአንሃሩ

እነሱ የሰሩትን ስራ አላህ ወዶላቸዋል። ወረዱ ያኒ ማለት ነው ወደዱ። ደሞ እነሱም አንሁ ከሱ ከአላህ ወደዱ። አላህ የሰጣቸውን ምንዳ በሰራቸው የመነዳቸውን ምንዳ ወደዋል። ኡላኢከ እነዚህ ሰዎች ሒዝቡላህ የአላህ ሰዎች ናቸው። የአላህ ጭፍራዎች ናቸው። የአላህ ህዝቦች ናቸው አለ። አዋጅ አለ። ኢነ ሒዝቡላህ የአላህ እኮ ሰዎች የአላህ ህዝቦች

ያኔ ማነው አባቱ፣ እሱ ሙስሊም ነበረ ልጅየው ማለት ነው። አባትየው ከሀዲ ነበረ። ከዛ በኋላ ጅሃድ በሚነሳበት ሰዓት በግንባር በሱ ፊት ለፊት አባትየውን አገኘው ማለት ነው።